ምዕራፍ 36 ባስልኤልና ኤልያብ ለመቅደስም ማገልገያ ሥራ ሁሉ ያደርጉ ዘንድ እንዲያውቁ እግዚአብሔር ጥበብንና ማስተዋልን የሰጣቸው በልባቸው ጥበበኞች የሆኑ ሁሉ እግዚአብሔር ያዘዘውን ነገር ሁሉ አደረጉ። ሕዝቡ ያቀረቡት ስጦታ። ሙሴም ባስልኤልና ኤልያብን እግዚአብሔርን ዕውቀትንና ጥበብን በልቡናቸው ያሳደረባቸውን ጥበብ ያላቸውን ስራውንም ለመስራት ይቀርብ ዘንድ ልቡ ያስነሳውን ሁሉ ስራውን ሰርተው ይፈጽሙ ዘንድ ጠራቸው። እነርሱም የእስራኤል ልጆች ለመቅደስ ማገልገያ ስራ ያመጡትን ስጦታ ሁሉ ይሰሩ ዘንድ ከሙሴ ተቀበሉ። እነዚያም እንደ ፈቃዳቸው ማለዳ ማለዳ ስጦታውን ገና ወደ እርሱ ያመጡ ነበር። እያንዳንዳቸው በሚሰሩት የመቅደሱም ሥራ የሚሰሩ ጠቢባን ሁሉ መጡ። እነርሱም ለሙሴ እግዚአብሔር ይደረግ ዘንድ ላዘዘው ሥራ ከሚበቃ በላይ እጅግ የሚበልጥ ሕዝቡ አመጡ ብለው ነገሩት። ሙሴም አዘዘና ወንድ ወይም ሴት ለመቅደስ ስጦታ ከዚህ የበለጠ የሚያመጣ አይኑር ብሎ በስፍሩ ውስጥ አወጀ በሰፈር ውስጥ አወጀ። ሕዝቡም እንዳያመጡ ተከለከሉ። ያመጡትም ነገር ስራን ሁሉ ለመፈጸም በቅቶ ገና ይተርፍ ነበርና የድንኳኑ አሰራር በእነርሱ ዘንድ ያሉት ሥራ ሲሰሩ የነበሩት በልባቸው ጥበበኞች ሁሉ ድንኳኑን ከአስር መጋረጃዎች ሰሩ። እነርሱም ከተፈተለ ከጥሩ በፍታ፣ ከሰማያዊም፣ ከሐምራዊም ከቀይ ግምጃ ሰሩ። በእነርሱም ላይ በጥልፍ ሥራ ኪሩቤል ኪሩቤልን አደረጉባቸው። የእያንዳንዱ መጋረጃ ርዝመት ሀያ ስምንት ክንድ ወርዱም አራት ክንድ ነበር። የመጋረጃዎቹ ሁሉ ልክ ትክክል ነበር። አምስቱንም መጋረጃዎች እርስ በርሳቸው አንዱን ከሌላው ጋር አጋጠሙ። አምስቱንም መጋረጃዎች እርስ በርሳቸው እንዲሁ አጋጠሙ። ከሚጋጠሙትም መጋረጃዎች በአንደኛው መጋረጃ ዘርፍ ላይ የሰማያዊውን ግምጃ ቀለበቶች አደረጉ። ደግሞ ከተጋጠሙት ከሌሎቹ በአንደኛው መጋረጃ ዘርፍ ላይ እንዲሁ አደረጉ። አምሳ ቀለበቶችንም በአንድ መጋረጃ አደረጉ። አምሳውንም ቀለበቶች በሁለተኛው መጋረጃ ዘርፍ አደረጉ። ቀለበቶቹ እርስ በርሳቸው ፊት ለፊት የሚተያዩም ነበሩ። አምሳም የወርቅ መያዣዎችን ሠሩ። መጋረጃዎችንም አንዱን ከሌላው በመያዣነት አጋጠሟቸው አንድ ድንኳንም ሆኑ ሆነ። ከድንኳኑም በላይ የሚሆን መጋረጃዎችን ከፍየል ጠጉር አደረጉ። አስራ አንድ መጋረጃዎችንም አደረጉ። እያንዳንዱ መጋረጃ ርዝመቱ ሠላሳ ክንድ፣ እያንዳንዱ መጋረጃ ወርዱ አራት ክንድ ነበር። የእያንዳንዱም መጋረጃ መጠኑ ትክክል ነበር። አምስቱም መጋረጃዎች እርስ በርሳቸው አንድ አደረጉ። ስድስቱንም መጋረጃዎች አንድ አድርገው አጋጠሟቸው። ከተጋጠሙትም መጋረጃዎች በአንደኛው መጋረጃ ጠርዝ ላይ አምስት ቀለበቶችን አደረጉ። እንዲሁም በሁለተኛው መጋረጃ ጠርዝ በሚጋጠሙበት በኩል አምሳ ቀለበቶችን አደረጉ። ድንኳኑም አንድ እንዲሆን ያጋጥሙት ዘንድ አምሳ የናስ መያዣዎችን ሰሩ። ለድንኳኑም መደረቢያ ከቀይ አውራ በግ የተለፈፉ ቁርበት፣ ከዚያም በላይ ሌላ መደረቢያ ከአቆስጣ ቁርበት አደረጉ። ለድንኳኑም የማይነቅዝ እንጨት የሚቆሙትን ሳንቆች አደረጉ። የሳንቃው ሁሉ ርዝመቱ አስር ክንድ ወርዱም አንድ ክንድ ተኩል ነበር። ለእያንዳንዱም ሳንቃ አንዱን በአንዱ ላይ የሚያያይዙ ሁለት ማጋጠሚያዎች ነበሩ። ለድንኳኑም ሳንቆች ሁሉ እንዲሁ አደረጉ። ለድንኳኑም በደቡብ ወገን ሀያ ሳንቆችን አደረጉ። ከሀያውም ሳንቆች በታች አርባ የብር እግሮች አደረጉ። ከእያንዳንዱም ሳንቃ በታች ለሁለቱ ማጋጠሚያ ሁለት እግሮች ነበሩ። ለድንኳኑም ለሁለተኛው ወገን በሰሜን በኩል ሃያ ሳንቆችን አደረጉ። ለእነርሱም አርባ የብር እግሮች ከእያንዳንዱም ሳንቃ በታች ሁለት እግሮች አደረጉ። ለድንኳኑም በምዕራቡ ወገን በስተኋላ ስድስት ሳንቆችን አደረጉ። ለድንኳኑም ለሁለቱ ማዕዘን በስተኋላ ሁለት ሳንቆች አደረጉ። ከታችም እስከ ላይ እስከ አንደኛው ቀለበት ድረስ አንድ ሳንቃ ድርብ ነበር። ለሁለቱም ማዕዘን እንዲሁን ሁለት ነበሩ። ስምንት ሳንቆችና አስራ ስድስቱ የብር እግሮቻቸው ከእያንዳንዱ ሳንቃ በታች ሁለት ሁለት እግሮች ነበሩ። ከማይነቅዝ እንጨት በድንኳኑ በአንደኛው ወገን ላሉት ሳንቆች አምስት መወርወሪያዎችን። በድንኳኑም በሁለተኛው ወገን ላሉት ሳንቆች አምስት መወርወሪያዎችን ከድንኳኑም በስተኋላ በምዕራብ ወገን ላሉት ሳንቆች አምስት መወርወሪያዎችን አደረጉ። መካከለኛውንም መወርወሪያ በሳንቆቹ መካከል ከዳር እስከ ዳር እንዲያልፍ አደረጉ። ሳንቆቹንም በወርቅ ለበጧቸው። ቀለበቶቻቸውንም የመወርወሪያ ቤት እንዲሆኑላቸው ከወርቅ አደረጉ። መወርወሪያዎቹንም በወርቅ ለበጧቸው። መጋረጃውንም ከሰማያዊና ከሐምራዊ ከቀይም ግምጃ ከተፈተሉ ከጥሩ በፍታ አደረጉ። ኪሩቤልንም በጥልፍ ሥራ በእርሱ ላይ አደረጉ። ከማይነቅዝም እንጨት አራት ምሶሶች አደረጉለት፤ በወርቅም ለበጧቸው፤ ኩላቦቻቸውንም የወርቅ ነበሩ። ለእነርሱም አራት የብር እግሮች አደረጉ። ለድንኳኑም ደጃፍ ከሰማያዊና ከሐምራዊ ከቀይ ግምጃ ከተፈተለ ከጥሩ በፍታ በጥልፍ አሰራር የተሰራ መጋረጃን አደረጉ። አምስቱንም ምሰሶዎች ኩላቦቻቸውንም አደረጉ፣ ጉልላቶቻቸውንም ዘንጎቻቸውንም በወርቅ ለበጧቸው። አምስቱም እግሮቻቸው የናስ ነበሩ።